ብስሚላህ ርህማን ራሒም አልሐምዱሊላህ ረቢል ዓለሚን አሰላቱ ወአሰላሙ አላ ረሱሊላህ ስለ አላ ሌ ሰለም። አልሐምዱሊላህ የተከበራችሁ እና ዛሬ እስቲ ውድ ስለሆነ ነገር እንነጋገር ብየ ነው። ለምሳሌ ዱንያ ላይ አንድ ሰው ማንን ጓደኛ እንዳለበት ለነቢያችን አለይሂ ሰላቱ ወሰላም በጠየቃቸው ሰዓት ነቢይ የመለሱለት ሶስት ጊዜ እናትህን ብለው ነበረ። የመጀመሪያው ሰው እኔ ዘንድ ጓደኛ ሊሆን የሚገባው ማን ነው ሲላቸው፣ እናትህን፣ ቀጥሎሳ? እናትህን፣ ከዛ ሳ እናትህን፣ አሉት የአላህ መልእክተኛ አለይህ ሰላቱ ወሰላም። እና ስለ እናት አሁን ብዙዎቻችን የምናውቀው እናት ጀነት እግሯ ስር መሆኗን ነው የምንረዳው። ግን አላሁ ተዓላ ለእናት የተለየም ነገር ለካ ሰጥቷታል። እንግዲህ እስቲ ትንሽ ስለ እናት እነሆ እላለሁ። አላህ ስብሃነ ወተዓላ ለንግግራችንም እንዲሁም ደግሞ ቂሳውና ድርጊቱን ከቂሳው ጋር አያይዞ የመስራትን ተውፊቅ አላህ ይስጠንና እንሻላህ። ነቢ ሙሳ ናቸው፣ አለይሂ ሰላም አላህን ስብሃነ ወተዓላ ጠይቀው ነበርና፣ በዘመናቸው ያ ረቢ ያሉ የኔ የጀነት ጓደኛዬ ማን ነው? ብለው አላህን ጠየቁና ታውቃላችሁ፣ ነቢ ሙሳ ከሙርሰልም ከአንቢያም ከነቢያትም በተላቀ መልኩ ደረጃቸውን ከፍ አድርጎ ዑለላዓዝም ካላቸው አንዱ ነቢ ሙሳ ናቸው። ከአምስቱ ማለት ነው ነቢ ኑህ አሉ፣ ነቢ እብራሂም አሉ፣ ኢሳ ዓለይሂ ሰላም አሉ፣ ከዛ ሙሳ ናቸው፣ ከዛ አሽረፈል ኸልቅ ነቢያችን ናቸው ዓለይሂሙ ሰላም፣ የአላህ ሰላም በነሱ ላይ ሆነና እኚህ የተላቁ ዑለላዓዝም የተደረጉት ነቢ ሙሳ አላህን በጠየቁ ሰዓት ጓደኛዬ ማን ነው ፊልጀና ጀነት ውስጥ ብለው ጠየቁ። አላህ ስብሐነሁ ወተዓላ አንድ ስጋ ነጋዴ ነው አላቸው። ተመልከት እንግዲህ ስጋ ነጋዴ ማለት እንደኔ ተራ ሰው ማለት ነው በዛ በዘመናቸው። እና ነቢ ሙሳ በጣም ገረማቸው። አላህ ስብሐነሁ ወተዓላ ስጋ ነጋዴ ነው አንተ ጀነት ላይ ጓደኛ ባላቸው ሰዓት እጅግ በጣም ይገርማቸውና፣ ስጋ ነጋዴ ነው ያልከኝ ጌታዬ? አዎ ስጋ ነጋዴ ነው። እንግዲህ ዋላቀ ላ ያሻውን ሰሪ ስለሆነ ማለት ነው። እና ያንን ስጋ ነጋዴ ለኔ ልታሳይኝና ከዛ ሰው እንድትዋወቅ ትፈቅድልኛለህ ብለው አላህን ጠየቁ። አላህ Subhanahu Wa Ta'ala በዘመንህ ነው ያለው ፈልጋህ አግኝው አላቸው። ሱብሐነላህ ተመልከቱ። አንድ ትልቅን ነብይ ወለል አዝም የሆኑትን ማለት ነው እኚህ ነብይ አላህ ፈልጋህ አግኝ ካላቸው እንግዲህ የዛ ሰውዬ እንዲፈለግ ያደረገው ነገር ምንድነው የሚለው ነገር እኔም እናንተም ጋር ይመጣል ማለት ነው። እና ነቢ ሙሳ ፍለጋ ቀጠሉ። ያንን ሰው መፈለግ ጀመሩ። እየፈለጉ እየፈለጉ አርባ ቀን ፈጀባቸው ማለት ነው። አርባ ቀን ሙሉ በዛ ሰውዬ ፍለጋ ጊዜያቸውን ጨረሱ። ከዛም በኋላ ያንን ሰውዬ በአርባ አንደኛው ቀን አገኙት ማለት ነው። ያንን ስጋ ነጋዴ፣ ስጋ እየሸጠ ነው። ታማኝ ነው። በዘመኑ ባለው በነቢ ሙሳ መዝሃብ የሚያምን ሰው ነው። ነቢ ሙሳ ጠጋ አሉና ይህን ስጋ ነጋዴ፣ ወንድሜ ሆይ ዛሬ እንግዳ ሆኜ ከአንተ ጋር ልጎዳጅ ትፈቅድልኛለህ? ብለው ጠየቁት። ስጋ ነጋዴውም እንዴታ ና ወንድሜ፣ ተከተልኝ ብሎ ስጋውን ቤቱን በሚዘጋበት ሰዓት ነበር ያገኙት። ትንሽ ስጋ ከታተፈ ሰራና በመረቅ አድርጎ በዕቃ ቋጥሮ ነቢ ሙሳን አስከትሎ ወደ ቤቱ ይሄዳል ማለት ነው። ልክ ቤቱ ደረሰና በሩ ተከፍቶ ሲገቡ ሁለቱም ቤት ውስጥ ግን አንዲት አሮጊት ተቀምጣለች። ጸጉሯ ነጭ የሆነ ፊቷ የተጨማደደ ውጭ ብላ ሰው ምትጠብቅ አሮጊት አለች ማለት ነው። የዛኔ ይሄ ስጋ ነጋዴው እንደገባ ነቢ ሙሳ ተከትለውት አብሮት ገብተዋል። አብሮት ሰው እንዳለ ይረሳና ቀጥታች አሮጊት ጋር ይሄዳል እና እዛች እናት ጋር ይሄድና ያበላታል፣ ያጠጣታል፣ ግንባሯን ይስማል፣ እግሯን ይስማታል። ይህንን ሁሉ እያዩ ነው ነቢ ሙሳ ዐለይሂ ሰላም ሱብሃነላህ ከዛም በኋላ እጇን ብድግ አድርጋ ዱዓ ታደርጋለች፣ ያቺ እናት ማለት ነው። ዱዓውን ከጨረሰች በኋላ ዞር ብሎ ሲያይ ለካ እንግዳ ተከትሎት መጥቷል፣ ያ ስጋ ነጋዴው ማለት ነው። እና ኦ እንግዳይ ረሳሁ እኮ እኔ ቤቴ ስገባ እችን እናት ካየውኝ ሁሉ ነገር ነው ምረሳው፣ ይላቸዋል ለነቢ ሙሳ። ከዛ እሳቸው ጥሩ ነው ግን እቺ ሴት ማን ናት ብለው ለዛ ስጋ ነጋዴ ይጠይቁታል። እና ያ ስጋ ነጋዴ ምን ቢል ጥሩ እቺ አሮጌትማ እናቴ ናት፣ እማዬ ናት። እሷን ባየው ሰዓት እኔ ሁሉ ነገር ነው የምረሳው ብሎ ይላቸዋል ነቢ ሙሳን አለይ ሰላም። ከዛ ነቢ ሙሳ ምናሉ ጥሩ ነው ግን ከእሷ ጋር ያለህን ሙናጃ ግንኙነት ከጨረስክ በኋላ እጇን ብድግ አድርጋ ያለችው ነገር ምንድን ነው? አልሰማውም ነቢ ሙሳ ያንን ነገር ባሉ ሰዓት እሱ ደግሞ ምን ብላችሁ፣ ጥሩ ነው አይ እኔ ማየን ከስጋ ቤቴ ስመለስ ሁልጊዜም ስጋ እያመጣው ግንባሯን ስሜ ማብላት ከጀመርኩኝ ከ20 ዓመት በላይ ነው። ግን እሷም እጇን ብድግ አድርጋ ዱዓ የምታደርግልኝ አንድ አይነት ዱዓ ነው። ያ ዱዓ ደግሞ በዚህ ዘመን የተላከ አላህ የተውራት ኪታብ ያወረደለት ሙሳ የሚባል ነቢይ አለ። ሱብሃነላህ! እዚህ ጋር ነው ሁላ ሰው ማለት ነው ሙሳ የሚባል ነብይ አለ። ያ ነቢይ ደግሞ አላህ ሱብሃነሁ ወተዓላ ከትላልቅ ነብያት ሶፉን አላህ አድርጎታል። እና እማዬ ደግሞ ምኞታ ከዛ ነቢይ ጋራ በጀነት ጎረቤት እንድሆን ሁሉም ሁሌም ዱዓ መታደርግልኝ አላቸው እንደ ነብዩ ሳ አለይሂ ሰላም። ሱብሃነላህ፣ ያኔ ነብዩ ሳ አለይሂ ሰላም ማልቀስ ጀመሩ። ወላሂ በአላህ ይሁንብኝ የእናትህን ዱዓ አላህ ተቀብሏታል ብለው ማልቀስ ጀመሩ። ይህም ስጋ ነጋዴ በጣም ተገረመና፣ ምነው ጓደኛ ያለቀስክሳ ደግሞም የእናትህ እንደዋ በአላህ ምለህ ተቀብሏት አላልከኝ በምን አወክ ብሎ አላቸው። አይ ያቺ እናትህ አንተ ከእሱ ጋር ጀነት ላይ ጓደኛ እንድትሆን የምትፈልገው ሰው ሌላ ማንም አይደለም። አንተም ደግሞ ከእሱ በመሆን ደስተኛውን አሚን የምትልለት ሰው ሌላ አይደለም፣ እኔው ራሴ ነቢ ሙሳ ነኝ አለው። ነቢ ሙሳ ዐለይሂ ሰላም። ከዛ እንደገና ተቃቅፈው ማልቀስ ጀመሩ። ስብሓንላ አላሁ አክባር። እኛ ፊልም ማየት አይጠበቅብንም እኛ እስልምና ራሱ ቁርአን ራሱ ቀሰሱል አንቢያ ራሱ ለኛ ከፊልም በላይ ብዙ ነገር ይዞልናል። والله እና የተከበራችሁ አብዛኞቻችን ጓደኞቻችን እነማን ናቸው? እናትህናት ወይንስ ደግሞ አንተ በንግድ አለም ያገኘኸው ሰው ነው? ተመልከት። የእናትን ፈዲላ ጥቅሟ ማለት ነው። ከጀነትን በላይ ከትላልቅ ነብያት ጋር ጓደኛ የሚያደርግን ልሳን ሰጥቷታል። ያኒ ኢስቲጃባ